ለተሰብረልኛል ባለቤቴ ተፈውሰዋል ብለው አንድ ሽብርና ሁለት ባኮሻማ አምጥተዋል። ቦታችን እግዚአብሔር ይስጥልን በእውነት እንደዚህ ድንቅ የተደረገላቸው ወንድማችንም በየወሩ የቅድስት አርሴማ አንድ ስር የቅድስት ሥላሴ አንድ ስር ስር ጠዋት ያመጣል። እግዚአብሔር ይስጥልን በእውነት ከተቀደለት አንጻር ምመና እንግዲህ አስቀድመን ስለታችን እንስጥላችሁ እሺ እናታችን ደግሞ ስሜን አጋስተህልም ሥላሴ ያውቁታል አስራት በኩራት ሶስት ሺህ ብር ብለዋል። የአስራት በኩራትና የስዕለት መቀበያ ሰዓት ይኖረናል። በእውነት አሁንም ብታመጡ መቀበሉም ብንቀበልም በዋናነት ግን መጨረሻ ላይ የአስራት በኩራት የስዕለት መቀበያ መርሃ ግብር ስላለ ራሱን የቻለ አስቀድመን ምን ነግራችሁ ማሳሰቢያዎች በመጀመሪያ ሁላችሁም ተረጋግታችሁ እንድትቀመጡ ቃሉን እንድትከታተሉ ዝማሬ ከዘማሪያን ጋር አብራችሁ እንድትዘምሩ። ይህ ማሳሰቢያ የቤተክርስቲያኒቱ ማሳሰቢያ ነው። በር አካባቢ ያላችሁ ወደ ውስጥ ግቡ። ሂዱ አልተባላችሁም፣ ሁሉ ገና ነው። በሰላም ግቡ ብለን አባቶች መርቀን እንሸኛቸዋለን። ትንሽ ተረጋጉ እያሉ ነውና እንደ እግዚአብሔር መልካም ፈቃድ ቀጥታ አሁን የምንወስዳችሁ ወደ ዕለቱ የዝማሬ አገልግሎት ይሆናል። ዝማሬ የሚዘምርልን የኖራችን የተነተጠወሰናች ትምህርት ቤት አባል የሆነው ዝማሬ አይችሉም በመካከላችን ተገኝተዋል። ወንድማችን ይዘምርልናል። እጅግ የሚወዳቸው የምናከብራቸው መምራችን ላይ ከወንጌል ጌታ መስታሌ ደግሞ በመካከላችን ተገኝተዋል። በቅድሚያ ወደ ዝማሬው አገልግሎት

እግዚአብሔር መልካም ፈቃት ራችን እንዲቀልጠፍ ቀልጠፍ እያደረግን በጊዜ የምናሰናበታችሁ ነው የሚሆነው። ለዚህ ግን እንድትተባበሩ የምናሳስባችሁ፣ በራ አካባቢ ላይ ከኋላ የሚመጡ ሰዎች ሊገቡ ጭምር ዝግ ሆኖ እየታየ ነው። በራ አካባቢ ያላችሁ ሰዎች በሥላሴ ስም ነው የምናሳስባችሁ። ወደ ውስጥ ገባ ገባ በሉ እባካችሁ፣ በሥላሴ ስም መልዕክቱን አድመጣችሁ ወደ ውስጥ ግቡና አሁን የሚመጡ በእግዚአብሔር ስም እናሳስባለን። እግዚአብሔር ከሁላችን ጋር ይሁን። አንድ ወንድማችን ወለት ህንሳ የሚባል ለሥላሴ ክብር መገለጫ ብሎ አንድ ሺህ ብር አምጥቷል። እግዚአብሔር ይስጥልን፣ ወንድማችንም እግዚአብሔር ይጠብቅልን። ከዚህ በመቀጠል በርሀገራችን መሠረት የደሩ ህንፃ አሰሪ ኮሚቴ በአዲስ ከተቋቋመ ከቅርብ ጊዜ ጀምሮ ብዙ በርካታ ስራዎችን ለአይን የሚታዩ በእጅ የሚዳሰሱ ስራዎችን እየሰራ ይገኛል። ከዚህ አንጻር የተሰሩ ያሉ ስራዎች ምን ምን እንዳከናወነ እና ቀጣይስ ምን አቅጣጫ እንደሚያሳይ ሪፖርት ያቀርብልናል። የህንፃ ኮሚቴው ሊቀመንበር ክቡር ወንድማችን መምህር ሰሎሞን ሰሎሞን ገብረ ሚካኤል የህንፃ ሰሪ ኮሚቴ ሊቀመንበር ነው። ሪፖርቱን ያቀርባል። ቀጥታ ወደ ወንድማችን እንደምናደራቸው እሺ አመሰግናለሁ። ሰዓት ላለመውሰድ ባጭሩ አርጌ የባለፈው የነበረውን ሪፖርት ለማቅረብ ሞክራለሁ። የጎተራ 44ቱ ጸበል ፈለገ ዮርዳኖስ ቅድስት ሥላሴና ቅድስት አርሴማ ቤተክርስቲያን ህንጻ ሰሪ ኮሚቴ እየተሰራ ላለው ህንጻ ቤተክርስቲያን ለስራው ማስቀጠያ የሚሆን የገቢ ማሰባሰቢያ ፕሮግራም የካቲት 8፣ 9 እና 10 2017 ዓ.ም በዚህ ቤተክርስቲያናችን በር ላይ ማዘጋጀታችን ይታወቃል። ስለሆነም በዚህ መርሃ ግብር ላይ የነበረውን የወጪና ገቢ ሪፖርት ለእናንተ ለመናን ለማሳወቅ እና በዚህ ፕሮግራም ላይ በንብረታቸው በጉልበታቸው፣ እንዲሁም በሀሳባቸው ላገዙንና ከጎናችን ለነበሩ ሁሉ ምስጋናችንን እያቀረብን ያለውን የሂሳብ ሪፖርት እንደሚከተለው በሰንጠረዥ በዝርዝር እናቀርባለን። ወጪን በተመለከተ ለበሬ ግዢ ከነትራንስፖርቱ የወጣ ወጪ አራት በሬ ነው የተገዛው፣ 359500 ብር ነው። ለምግብ ዝግጅት የወጣ 47230 ብር ነው። ለመጠጥ ዝግጅት የወጣው ወጪ 111484 ብር ነው። ለድንኳንና እቃ ኪራይ የወጣ ወጪ 45060 ብር ነው። ለሰራተኛ ክፍያ ማለትም ለስጋ ቆራጭ፣ ለመስተንግዶ፣ ለቡና አፍሊ ለእንጀራ አጋጋሪ ለውጥ ሰሪ እና ለጥበቃ የወጣ ወጪ 59300 ብር ነው። እንዲሁም ለጥቃቅንና ልዩ ልዩ ወጪዎች 22458 ብር ወጪ ተደርጓል። በአጠቃላይ የውጪ ድምር 645032 ብር ነው ማለት ነው። ገቢን በተመለከተ ከመጠጥና ከምግብ ሽያጭ የተገኘ 856690 ብር ነው። ከጨረታ የተገኘ ገቢ 173450 ብር ነው። ከአውደሪ የተገኘ ገቢ 7610 ብር ነው። በስጦታ የተገኘ ገቢ 77670 ብር ነው። ይሄ የስጦታ ያልኳችሁ ቀጥታ በካሽ የገባ ነው እንጂ በቤተክርስቲያን አካውንት ደግሞ የገባ ሌላ ገቢ አለ ማለት ነው። ድምር 1115420 ብር ነው። ከውጪ ተመላሽ ሆኖ ወደ ባንክ የገባ 6000 ብር አለ። አጠቃላይ ድምር ትርፍ አጠቃላይ ድምር 1 ሚሊዮን 121420 ብር ነው። አጠቃላይ ከወጪ ቀሪ የተገኘ ትርፍ ደግሞ 476388 ነው። በዚህ ፕሮግራም ላይ በንብረት በጉልበት ያገዙን ብዙ ግለሰቦች አሉ። ለምሳሌ አቶ ብሸት ወርቁ የውዳሴ ባለቤት ፍሪጅ፣ ባንኮኒ፣ ቀይ ወንበር ከነጠረጴዛው፣ ጠርሙሶች ምናምን የመሳሰሉትን ያገዙን እሳቸው ናቸው። እንዲሁም የድንኳን አከራዩ አቶ አድማሱ አራት ቀን ድንኳኖቹን እና ወንበሮቹን ተጠቅመን እሳቸው ግን የሁለት ቀን ቀን ሰውልን ቀን ብቻ ያስከፈሉ። እንዲሁም የህንፃ ሰሪ ኮሚቴ አቶ ወርቁ ገብረስላሴ ተሽጦ ትፉ ለቤተክርስቲያን የሚሆን መቶ ሊትር ጠላ አምጥተውልናል። ኪችን ውስጥ ያገዙ ወጣቶች እቃ በማጠብ ሌሎቹንም ኪችን ውስጥ ያሉን አገልግሎች ያገዙን አሉ። በታዛቢነት ያገለዙንም ሰዎች አሉ። እንዲሁም ካህናት እንዲህ ምዕመናን አባቱ ስራ ስንሩ አባት የነበራቸው ወጣቶች ሁላችሁም በቅድስት ሥላሴ እና በቅድስት አርሴማ ስም ከልብ እናመስግናለን። ወደፊትም ተሳትፏችሁ አይንደያን እንላለን እላለሁ። በዚሁ መድረክ ከተሰጠኝ አንድ ምንድን ነው ምስክርነት ልናገርና መድረኩን አቀብላለሁ ማለት ነው። ሰሞኑን ወቅት ላይ ምክንያቱም እኛም ለምሳሌ እናንተ ህንፃ እየተንቀሳቀሰ ነው በጣም ጥሩ ነው እየተባለ ለእናንተ እኛን ታማቁ ሲሆናል፣ እኛ ደግሞ ራሳችን አፋችንን እያያዝን ስላሴ ምን እየሰራ ነው የሚያስብል ብዙ ነገሮች እያየን ነው፣ በስራችን ውስጥ ማለት ነው። ለምሳሌ የሆነ ጊዜ እዚህ ብረት እየሰራ ያለን ብር በጣም ትንሽ ነበረ። እንዳልኳችሁ ከዚህ በፊትም ሪፖርት ስናቀርብ የሚገቡልን ብሮች ያው ስንፈልጋቸው ይመጣሉ እንጂ ይህንን ያስጨርሱናል፣ ምን እርግጠኛ ብር ገብቶልን አያውቅም ነበረ። እና ልክ ባለስምንት ብረት ገዝተን ያለችንን ብር አሟጠን ገዝተን ሰራተኞቹ እየሰሩ ብረት አነሳቸው ባለስምንት ባለስምንት ባለ ስምንት አንሷቸው ይጨመርልን አሉንና፣ ከዛ በጣም ተጨንቀን ለማምጣት እያሰብን እያለ ምንም ያለመጋነን ከአንድ ሰዓትም በኋላ አይሆንም የቆየው ራሱ ስልክ ተደወለልንና የጀርባውን በር ክፈቱ ብረት እየመጣ ነው ተባለ። እንግዲህ እዚህ ጋር አይጠቀስ ቢሉኝም ያው መመገስ ያለበት ይመገስ እ ያስባለሁ እና የአቦኝ ህንጻ ባለቤት ናቸው የላኩልን። ከዛ የሚገርማችሁ ደግሞ በሩን አስከፍተን ሲመጣ ብረቱ የምንፈልገው ባለስምንት ሆኖ ተገኘ ማለት ነው። እና ሥላሴዎች እየሰሩ ነው ቤታቸውን ማለት ነው። ሌላው እንደ ይህንን የሚያሳይ ሥላሴዎች ፍቃዳቸው ሆኖ ቤቱ እየተሰራ እንደሆነ የሚያሳይ ሌላ ምስክርነት ደግሞ ሰሞኑን ከሁለት ሳምንት በፊት ከቀራኒው አካባቢ አንድ እህታችን ቁም ነገር የምትባልነች ከባለቤቷ ጋር ትመጣና እዚህ ባለቤቷም የሌላ ቤተክርስቲያን የህንፃ ሰሪ ኮሚቴ ሰብሳቢ ነው እና አብረው ይመጡና ምንድን ነው የሚሉት፣ አስራት በኩራታቸውን እየሰበሰቡ ለቤተክርስቲያን ይሰጡ ነበረ፣ እየሰበሰቡ ወደ ገጠር ቤተክርስቲያን ይልኩ ነበረ። እና ሚስትየው በህልሟ ጎተራ አካባቢ ስላሴ ቤተክርስቲያን አለ፣ የአሁን አስራትሽን እዛ መስጠት አለብሽ የሚል ህልሚውን ራእይ ብቻ አየው ትለኛለች አይተን ዛሬ ነገ እመጣለን እያለን ቀኑ ተጓተተብንና አድራሻውንም ቀራኔውን ሆኛ ቤታችን ጎተራ ጋር ያለውን ስላሴም አይተን ዋናቅም ማለት። ከዛ አንድ ቀን ድንገተኛ የመጡ ቀን ማለት ነው። መጡ። ወንጌላየት ጋር ተብሎ ነው የመጡት። ወንጌላየት ጋችን በዙሪያዋ ስለጠፋች እንደገና ወደ ቄራ ሄደው በቃ ማግኘት አልቻልንም መንገዱን። ስለዚህ ከባለቤቴ ጋር ምንተባባለን በቃ ሌላ ጊዜ ስላሴዎች ሲፈቅዱ መተን እንሰጣለን። እዛም ያሉበት አገልግሎት ላይ ግቢ መግቢያ ስለሌላቸው የባለቤቷ አባት ደካማ ስለሆኑ ግቢ ውስጥ መኪና ስለማይገባ በጣም አስጠግተው ነበረ አባታቸውን የሚያስቆርሙት፣ እና እንደዚሁ ለቤተክርስቲያን እንደሚሰጡን ስለሚታወቅ ብር፣ ግቢውን ማሰሪያ ብር ለእኛ ስጡን እያሉ የለመኗቸው ነበረ። እና እዛ መንገዱን እዚህም ስናጣ በቃ ሃምሳ ለዛ ሃምሳ ለዚህ እያለን እያሰብን እያለ ባለቤቴ ግን በፍጹም ዛሬ ሳንሰጥ አንሄድም ብላኝ ከዛ በቄራ እየተያየቅን ወንጌላዊት ጋር ወርደን ልክ እዚህ ጋር ስንገባ አለ ባለቤቷም ተገርሞ ነው የሚነግርኝ። ቀራን የሆነ የምንኖረው ሥላሴ ቤተክርስቲያንንም አይተን አናቅም። ልክ እዚህ ፊት ለፊት በሩ ስታየው በህልም ያየሁት ቤተክርስቲያን ይሄ ነው አለችና በደስታ መተን የሰጠነው ብለ ብለው መቶ ሺህ ብር አስገብተውልናል። እነሱም እንድታመሰግኑ እንግዲህ የመጨረሻ ምንድነው የምናገረው? ይቅርታ፣ የመጨረሻው ምስክርነቱ እግዚአብሔር በምድር እያለ የሰራውን ስራ ሁሉ ቢጽፈው ምን ብራና ይችለው ነበር፣ እየተባለ ዮሐንስ ወንጌል መጨረሻ አካባቢ መሰለኝ አለ ቃል። እና ታዲያ እግዚአብሔር መጽሐፍ አቅቶት ነው ያልጻፈው ሲባል አይ አቅቶት ሳይሆን በየጊዜው በእኛ እንዲጽፍ ነው። እና እኛ ምስክርነት ሲነገር እነዚህ ወንጌሎች ናቸው ራሱ በየጊዜው እየጻፋቸው እንዲሄድ ተፈልጎ ነው በእኛ ህይወት ላይ እና ለዛ ነው ምስክርነቱን ማንሳት የፈለግኩት። የመቀስቀስ ልምድ የለኝም፣ ያው እናንተ በሰጣችሁን ብር ነው የምንንቀሳቀሰው ቅድም ባልኳችሁ ቴሌቶን ላይ በጣም ቴሌቶኑን ስንጀምር አምስት መቶ ሺህ ብር ነበረ የነበረው በአካውንታችን። ግን ያው ከቴሌቶኑም ከዛም በኋላ እንቅስቃሴ ሲታይ ወደ ሶስት ሚሊዮን ምናምን የሚሆን ተጨማሪ ብሮች እየገቡልን ያሉት እና እንቅስቃሴም ምዕመናችሁ ጥሩ እየተንቀሳቀሳችሁ ስለሆነ በእናንተ ስለምንሰራ አሁንም ማሳሰብ ስለሚኖርብኝ ይህንን ስላብ ለመሙላት ወደ 25 ኪሎ ብረት ያስፈልገናል። 25 ብረቱ ብቻ ወደ ሶስት ነጥብ ምናምን አካባቢ ይፈልጋል ማለት ነው ብረቱ ስለዚህ እያንዳንዱ በኪሎ የምትሳተፉበት የአንድ ኪሎ የአምስት ኪሎ የአስር ኪሎ ቲኬት አለና ሊሰለቻችሁ ይችላል። በብዙ ቦታ እንደዚህ ትጠየቁ ይሆናል ግን የምንሰራና ሥላሴ እንዲያልቅ ፍላጎት ያላችሁ ሰዎች በደጅ ላይ ይህንን የሚሸጡ ቲኬቶች አሉ፣ እየተባበራችሁ እየገዛችሁ እንድትሄዱ ለማለት ነው። እኛ አቅማችንን አርግ ብለን ነው እንጂ ሥላሴዎች ራሳቸው እንደ ህንጻ አሰሪ ኮሚቴ እየሆኑ በህልም በምንም እየቀሰቀሱ የሚሰጡ ሰው እያመጡ ነው።

እያጨለጨሉ ልል እያሉ ነው እና በእውነት ዘር ስጥልን። ህንፃ ኮሚቴው ጠር አድርጎ ሪፖርቱና ቅርበዋል ምስክርነቱንም ሰጥቷል። እኔ ደግሞ በእጄ ላይ ያለ አንድ ሺህ ብር አለ። ያ ምስክርነት ደግሞ ብትሰሙት ይደንቃል። ስላሴ የሰራውን ስራ ሁለተ ማርያም ትባላለች። ውጭ ሀገር ነው የምትኖረው እና ቅርብ ጊዜ ነው የሄደች አሉ ይዘው የመጡት ቤተሰላተማርያ የሚባሉ እነታችን ልጅቱ ከዚህ ስጥል ምንም በሽታ አልነበራትም። ከሄደች በኋላ ግን ታመመች እና በጣም ሲጨንቃት ወደ ሐኪም ቤት ስትሄድ ኩላሊት ነው ተባለች። አይ እኔማ ከዚህ በኋላ ሌላ ምንም ተስፋ የለኝ መድኃኒትም አልወስድም ብላ በስላሴ ስም ውሃውን እየባረኩ በስላሴ ስም ጠጣሁኝ ለተከታታይ ሁለት ሱባኤ ያህል ከዛ በኋላ ሐኪም ቤት ሄጄ ስመረመር ነጻ ነኝ ተብያለሁና መርካቶ ነው የሚኖሩት ስላሴ በተራካ በተራካያነታ ቦታ አለ ወስደሽ አንድ ሺህ ብር ስለቴን አድርሽልኝ ታብለው እናታችን ወለተ ማርያም ነው ይዛ የመጡት። ወለተ ማርያምንም ባለችበት ይጠብቅልን፣ እግዚአብሔር ይስጥልን፣ በጸሎት አስቡን ብላለች። ወለተ ማርያም ዜር ይጠብቅልን። አንድ እናታችን ደግሞ ልጅ ወልደ ኪዳን ይባላል ውጭ ሀገር ነው የሚኖረው ለስላሴ አድርሽልኝ ብለው ሁለት ሺህ ብር አምጠ ብሏል ብለው ሁለት ሺህ ብር አምጥተዋል። እግዚአብሔር ይስጥልን ዜር። የሁላችንንም ጸሎት ልመና ይስማን። አሁንም በር አካባቢ ላይ ብዙ የቆማችሁ ሰዎች እያየሁ ስለሆነ እባካችሁን ወደ ውስጥ ግቡ። በሥላሴ ስም እባካችሁን ብር አካባቢ ላይ አትቆሙ። ከፈት አድርጉ። የመሄዱ ጉዳይ ቢቆይ መልካም ነው። ምክንያቱም እጅግ የምንወዳቸው የምናከብራቸው በክቡር መምህራችን ሊቀ ወንጌል ጌታ መሳይ የግራር ደብረ ገነት ቅድስት አርሴማ ቤተ ክርስቲያን ስብከተ ወንጌል ከአሁን በፊትም እየመጡ ወንጌል የሚያስተምሩን ዛሬም ደግሞ ሊያስተምሩን በመካከላችን ተገኝተዋል። ያ የሚደነቅ ሚገርም የወንጌል አገላለጻቸውን ተከታትለ ወንጌል ሰምተን እንድንህል እግዚአብሔር ስም እናሳስባለን። ደስ የሚለው ከሚወጡት በላይ የሚገቡት ብዙ ናቸው። ስለዚህ ባካችሁ አሁንም ለሚገቡት መንገድ ክፈቱላቸው የሚል ማሳሰቢያ እየሰጠው ቀጥታ ሁን የሚወስዳችሁ ወደ ዕለቱ የትምህርት ወንጌል ለአገልግሎት ነው የሚሆነው። የዕለቱን ትምህርተ ወንጌል የሚሰጡን ክቡር መምህራችን ላይ ከወንጌል የታመሳይ ናቸው። ቀጥታ ወደ ክቡር መምህራችን።